በእኔ ጊዜ ምኖሮ በነበረ ነው ያልኩት። መብታችሁንም ራሱ ለማስከበር ያጋጣሚ እናመሰግናለን። ነጃሽ ሚዲያ የመዳምን ጩኸት ይቀንስልናል። ቋንቋ ካወቁ ግዴታዬ ይሄ ቤት ብቻ ነው። እጥፍጥፍ አርጋ ሰርቲፊኬት ያዘጋጅላል። ሰላም ጤና ይስጠልኝ። ወድና የተከበራችሁ በመላው ዓለም ላይ የምትገኙ የኩራዝ ቻነል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን እናንተ ጋም ሁሉ ነገር ሰላም እንደሚሆን ተስፋ አረጋለሁ። ፍቅርን አንድነትን ተመኘውላችሁ። እንግዲህ ዛሬ የመጣሁበት በአስደሳች ዜና ነው። በተለይ ወደ አረብ ሀገር መሄድ ላሰባችሁ በምንም አይነት መልኩ ሊሆን ይችላል ሹፍርና በምግብ ስራ፣ በጽዳት፣ በጸጉር ስራ፣ በግብርና፣ በካምፓኒ ስራ ብቻ በምንም ቢሆን፣ እንዲሁም ደግሞ ይሄንን እድል ሳታገኙ እዛ የሄዳችሁ ግራ ግብት ችግር እላላችሁ እህት ወንድሞቼ፣ መፍትሄ እኔ ጋለ ይላችኋል፣ ነጃሽ ሚዲያ። ነጃሽ ሚዲያ በወርቅ ከአስራ ስምንት ቀን ብቻ እጥር ቅልብጭ አድርጎ ወር ከአስራ ስምንት ቀን እጥፍጥፍ አድርጋችሁ አረብኛ ቋንቋን እንድትማሩ እድሉን አመቻችቶላችኋል። ከእናንተ የሚጠበቀው ምንም አይነት ወጭ ሳታወጡ ስልካችሁንና ኢንተርኔት በመጠቀም በቀን ውስጥ ውስን የሆኑ ደቂቃዎችን ጊዜ በመስጠት በሳምንቱ ውስጥ ሁለት ቀን እረፍት አለው። ወር ከ18 ቀን ትማራላችሁ። ወር ከ18 ቀኑን ተምራችሁ ከጨረሳችሁ በኋላ ሰርቲፊኬት ያዘጋጅላችኋል፣ ወይም የምስክር ወረቀት እንደማለት ነው። እና ኑ እኔ ላስተምራችሁ ምንም አይነት ወጭ ሳታወጡ የትም ሆናችሁ ባላችሁበት ሁኔታ ስልክ እና ኢንተርኔታችሁን በመጠቀም በዋትስአፕ በቴሌግራም ኑ እኔ በነፃ አስተምራችኋለሁ ይላችኋል። ሄዳችሁ የምትግባቡበትን ቋንቋ በወርክ አስራ ስምንት ቀን ብቻ እጥፍጥፍ አድርጋችሁ አርጋችሁ በደንብ የመግባቢያ ቋንቋ እንድትችሉ እኔ በነፃ አዘጋጅችላችኋለሁ ይላችኋል ነጃሽ የኦንላይን ትምህርት ወይም ነጃሽ ሚዲያ። በነገራችን ላይ እኔም በሄድኩበት ጊዜ ይሄ ነገር ቢኖር ብዬ ተመኝቻለሁ። ምክንያቱም ምን ያክል ድካም ምን ያክል ጭንቀት እንዳለው። ጊዜያችንን ይቆጥባል። ቋንቋ አውቀን ስንሄድ ከላያችን ላይ ጫና አይደራረብም። ለምን አክስት ቤት እናት ቤት ሄዶ መስራት አይኖርም። ቋንቋ ካወቁ ግዴታዬ ይሄ ቤት ብቻ ነው፣ የእኔ ግዴታ እኔ እንዳጸዳ ወይም የመጣሁበት ቤት ይሄ ብቻ ነው ብለን መብታችንን እንድናስከብር፣ እንዲሁም ይሄን አምጡ ያንን ውሰዱ ስንባል ቋንቋ ካወቀን ጊዜያችንን፣ ድካማችንን ወይም የመዳምን ጩኸት ይቀንስልናል ማለት ነው። ስለዚህ ነጃሽ የኦንላይን ትምህርት እጅግ በጣም አሪፍ ነው ብዬ ነው እኔ እንደ ራሴ የማስበው። በእኔ ጊዜም ኑሮ በነበረ ነው ያልኩት። እንግዲህ ይሄንን እድል እንድትጠቀሙበት እመክራችኋለሁ። የእሱን ሚዲያ ለማግኘት ወይም ይህን ትምህርት ለመማር ዋትሳፕ ላይ ቴሌግራም ላይ ታገኙታላችሁ። ሊንኩን ዲስክሪፕሽን ላይ ወይም ከዚህ ቪዲዮ መጨረሻ አስቀምጥላችኋለሁ። ከእናንተ የሚጠበቀው ጆይን እያላችሁ እየገባችሁ ትምህርቱን እንድትማሩ ነው። አሁንም እዛው እየኖራችሁ የማታውቁት ወይም ግራ የሚያጋባችሁ ነገር ቢኖር ነጃሽ ሚዲያ ላይ ገብታችሁ የፈለጋችሁትን እንድትጠይቁ እንድትማሩ በነፃ ይጋብዛችኋል። ከእናንተ የሚጠበቀው ስልክና ኢንተርኔት ብቻ ነው። የትም አካባቢ ብትሆኑ ትምህርቱን ለመማር ምንም የሚያግዳችሁ ነገር የለም። ምንም የምታወጡት ነገር የለም። ከጊዜያችሁ ብቻ ውስን ደቂቃዎችን ነው፣ በቀን ውስጥ የተወሰኑ ደቂቃዎችን የተወሰኑ ጊዜያቶችን፣ ሰዓቶችን ሰጥታችሁ ትምህርቱን እንድትማሩ ይጋብዛችኋል ነጃ ሚዲያ። እንግዲህ ጆይን እያላችሁ እየገባችሁ መማር ትችላላችሁ። መሄድ ያሰባችሁም እዛ ሁናችሁም ደግሞ በቋንቋ ችግር፣ የስራ ጫና፣ አክስት ቤት፣ እናት ቤት፣ እህት ቤት ያለ ፍላጎታችሁ እየሄዳችሁ የሄዳችሁበትን ቤት ስጨርሱ ሌላ ቤት እየሄዳችሁ የምትሰሩት ለምንድን ነው? ያ ቋንቋ ስለማታውቁ ነው። ስለዚህ ይሄንን ራሱ ይቀርፋል። የግድ እቤት ውስጥ ለስራው ብቻ ሳይሆን መብታችሁንም ራሱ ለማስከበር ግዴታችሁንና መብታችሁን ብታቁም እንኳን የቋንቋ ችግር ካለ መፍታችሁን ማስከበር አትችሉም። ነገር ግን ቋንቋ የምታውቁ ከሆነ መፍታችሁን ታስከብራላችሁ። የስራ ሰዓታችሁን ታውቃላችሁ። የረፍት ሰዓታችሁን ታውቃላችሁ። የሄዳችሁበት ቤት ብቻ ነው የእናንተ ግዴታ። ተጨማሪ ሰዓት አትደክሙም። እንዲሁም ደግሞ እናት ቤት አክስት ቤት እያላችሁ አትደክሙም። ይሄን አምጡ ስትባሉ ያኛውን አትወስዱም። ይሄን ውሰዱ ስትባሉ ያኛውን አታመጡ። ቋንቋ ካወቃችሁ በእኔ ጊዜ ምኖሮ በነበረ ነው ያልኩት። ነጃሽ ሚዲያ በዚህ አጋጣሚ እናመሰግናለን። ለምን ብዙ ጫናዎችን ታቃልላለን። ቢያንስ እንኳን በደንብ ባይቻል እንኳን ለመግባቢያ ያክል ከታወቀ በቂ ነው። እኛ ወደ አረብ ሀገር ስንሄድ ለስሙ ስልጠና ተሰጥቶናል። ነገር ግን የሰዓታት በሰዓታት ስለነበረ ምንም አይነት ቤት ስትጠርጉ፣ እቃ ስታጥቡ እንደዚህ ስታጸዱ ተባለ እንጂ ለስሙ ግን ምንም የምናውቀው ነገር የለም። እኔ በራሴ ምንም አላውቅም የነበረ ስሄድ ማማ ማማሳያ አምጪ ወይ ጭልፍ አምጪ ስትለኝ ያልሆነ ነገር ወይ መጥረጊያ ያላመጣ ችላለው ብዙ ነገር እና በዚህ አጋጣሚ እናመሰግናለን ነጃሽ ሚዲያ።